ቱርኮች እኮ አበላሹኝ ያሳምሩኛል ብዬ እንዴ! እንዴሻ እንዴ ሆነሽ ታምራለሽ። አ ቲንኪ ቲንኪ እነዚህ ክፎዎች መቼስ ከባድ ነው ደናለክ። እኛ የምንፈልገው መልክሽን ብቻ ሳይሆን እኛ ምን ፈልገው አንቺነትሽን ውስጥ ማይታየውን እንበዝብል የሆነው ባህሪሽ ነው። ምንም ብትሆኚ ክብራት። እናከና ለቤት ታዩ ጭብጨባ አይጎላል። አ በጣም ጠፋግን። ቴዲ ምን ሆነ ነው? ማሪያም በጣም ተጠፋፋን። አሉ አንቺ፣ አንዳንዴ በምትመጭበት ሰዓት የሆነ ሆት ኢሹ ላይ የሆንና ቆይ ቤታን በዚህ ሰዓት ካስገባሁኝ ሐሳቡ ይበተንብኛል እያልኩኝ ከጨረስኩኝ በኋላ ጆይን አረጋታለሁ ብዬ እኮ ነው ቤታዬ። አሁን አሁን አሁን በተንኩ? ካሁን ሰው ይዘ ነው ወይስ እንዴት ነው? የሚገርም ይውልሽ፣ የሚገርም ስለ ወንድና ስለ ሴት ታሪክ እየነገርኳቸው ወንድየው ሴቷን ይዞ ሊወጣ ሲል ነው ያቆምኩት። አንቺ ሆነሽብኝ ነው እንጂ ልጨርሰው ነው። ይሄ ጨርሰው እያሉኝ ነው

እሺ በጣም የምትወዳት ልጅ ስሟ በምን ይጀምራል? ከኤ እስከዚህ ዚ ባለው ውስጥ ማለት ነው። ስሟ የመናገር ኤ ቢ ወይም አንዱ በእንግሊዘኛ ነው። በእንግሊዘኛ ወይስ በአማርኛ ወይስ በኔ ብሔር ቋንቋ? በማንኪያ ነው አልኩ። በጮንጫ ደስ ባለኝ ማንኪያ ነገር ነኝ። እሺ የመጀመሪያ ፊደል አራቶ ይራቶ አጂ ጋር ነው ያለው፣ እንጂ እንደሷ እንዳልከ የለም፣ የለም በእንግሊዝኛ ነገረኝ። የለም እንደሱ ወይ ዘንድሮ እኛ ይሄ የውጭ የሆነ ነገር አንቀላቅልም። ይሄ በአማርኛ በአማርኛ፣ ከሀ እስከ አግዙኝ። እስኪ የማንኪያ ነገዶች በአማርኛ አለው። ኤም እያሉ ነው። እስኪ ኤም ነው፣ ኤም ነው፣ ኤም ሆኗል። እሺ፣ መሬት ላይ መንገድ ነው። መሬት ከሆነ መንገድ ላይ መንገድ ላይ ፏ ብላ ስትሄድ አንገተ እንዲዞረግ ሳታስቦ ነው ያየሃት? እሺ፣ እድሜዋ ነፍስ ካወቀች በኋላ ነው ወይስ ነፍስ ሳታውቀው ፊት ያለው ንዋይ አንተን አግኝታ የዋሸችህ እድሜ ሳይሆን ከተግባባችሁ በኋላ እውነተኛ አድኛዋን የነገረች ከሀያ አራት እስከ ሀምሳ አንድ አለው። እዚህ ምርጫ ውስጥ አረ በሀያ እና በሰላሳ መሀል ናት። ቁጥር ጥራ ኤግዛክት ቁጥሩን የመከራ ጊዜ አይቆጠርም ግ እሺ አለባበሷ ይ ቁምጣ ነው የምትለብሰው ቱታ ወይስ ቀሚስ ና እንደ እንደ አየር ንብረቱ ይወሰናል ሞቃት ከሆነ ቁምጣ ብርድ ከሆነ ቱታ በእርግጠኝነት አገር ስላለ ቁምጣ ነገር ነው የምትለብሰው አንድ ቁጥር እሺ የፍቅር መጠን ለትዳር ነው የምትፈልጋት ወይንስ ትወዳታለህ ወይንስ ወይስ ደስ ትላለች እኔ ባይገርምሽ ባህሪዬ በቃ ካላገባሁሽ ምንም ነገር ሊኖረኝ፣ አሁን ማላገባሽ ከሆነ ከአንቺ ጋር መኖር ከሆነ የሆነ የወደፊት ባልሽ ራሱ የሚያዝንብኝ ይመስለኛል። ብትጋብዛት ወይም ብትሰራል ወይም ብትበሉ ደስ የሚል ምግብ፣ ደስ የሚል ምግብ ደስ ብሎ የሚበላው ያኛውም ምግብ ሳይሆን ይሄን ደስ ብሎ ነው። ዱለት ወዳለው አህ በጣም ነው። በተለይ ቁርስ ላይ ሲሆን እንዴ ደስ ይለኛል። ደስ ይለኛል። እሺ

መካከል አብረን እናድጋለን ወይም ደግሞ ለማደግ የተጣጣርኩ ነው። ድነት ውስጥ ነ ብር የሚያደረግ አስ ለምሳሌ በማንኮራኩር ወደ ጠፈር ምናምን የሚወስዳት ነገር የምትፈልገውን ነገር የሚያረግላት ኢትስ ዲፊካልት የሰዎችን ወንሴን ኒድስ ማሟላት ከባድ ነው። ግን በአቅሜ በአቅሜ ማድረግ የምችለውን አደርጋለሁ ግን ሙሉ የሰው ልጅ ፍላጎት አሟላለሁ ብዬ አልተባለ አልገናኝም አልናገርኩም። የት መስ ብትዝናና ወይም ብታዝናና ደስ ይላል፣ ላይክ ዋክ ማድረግ። እኔ ተማሪ እያለሁኝ አስፋልት ለብለብ በጣም ስለሚመቸኝ አስፋልት ለብለብ በጋብዛት ደስ ይለኛል። ወደኋላ ተመልሰን የሀብት ማማውን እናስተካክል። ድህነት ነው፣ አይ ከድህነት ጋር አያይዝ የሚያዝናና አይደል ማለቴ አሜሪካና ዋክ ቢሆን ችግር የለውም፣ ጫማህም አያልቅም። የኢትዮጵያ ዋክ ግን ገና ልወጣ ነው ብለህ ዋክ ስትል ጫማ ሁለት ቦታ ይሰነጠቃል። ከድህነት ጋር ብናገናኙ ጥሩ ነው። ካልፈለከ ግን ኑሮሽ ወቅት ስታደርጊ እና በአጣ መንፈስ ወቅት ስታደርጊ ይለያያል። ሻሻቤት የሀብታሙሪ እሺ፣ እስከዛ ጀምረውና የደረሰህን ነገር ልንገር። እስከዛ አንድ ደቂቃ አውራቸው። ብዙ ጊዜ ቲክቶክ ላይ ስለምል ሂሳቡን በጣቴን በግሪን ሊሆን ይደምረዋለን እንትም በሚይሄ በጣም በጉጉት ነው የምጠብቀው። በጉጉት ነው የምጠብቀው። አብረን እናለስ ውጤቱን ውጤቱን አብረን እናያለን። እሺ እኔ ባይገርማችሁ እኔ እሺ አመጣለን መጣለን። አይ ቤታ፣ ከቤታ ጋር እንጫወትና አላኩ ማራ ይሄን ይሄን የመጨረሻ ነገር ይመጣላቸው ቁጥር ተደምሮ ተደመረ የደረሰ ነገር በጣም ነው ደስ የሚለው። ማለት ለኛ የትኛው ቁጥር ነው? ለኛም፣ እንዴ ቁጥርማ ከነገርኩን ጥንቆላ ይሄን ሲ ሲፈትሽ ይላሉ። ለእኛም ሆነ ለማህበረሰባችንም የሚያኮራ ደስተኛ የሚያደርግ ደስ የሚለገን የደረሰ ዋናው ስራ ታትረግ፣ ልብና ኩላሊት የሚመረምር አምላክ ሸለመኝ። እንደምታስደስትና ካንተ ውጭ ሌላ ማየት እንደማትፈልግ ነው የደረሰበት፣ ሁሉ ማለት ነው። አልጋ ላይ በቃ ጎበዝ ነው ለማለት ነው። አመሰግናለሁ። ይሄን ያለው ነገር ቴድዬ ስለመጣ አመሰግናለሁ። አትጥፋ፣ ወደፊት ቆይ፣ ቆይ እንትን ገብቶብኝ ነበር። ይሄ ጤንዚዛ ነው ምናምን መስኮት ከፍቼ አ ገብቶብኝ። አንቺ ልክ ልትናገሪ እስኪ ጤንዚዛ አልመጣም አልሰማኝም። ቴዲዬ ኧረ ጋይ እግዚአብሔር ልክ አንቺ ቁጥሩ ሀምሳ ስምንት ቁጥር ነው የደረሰው አላዳለውም። ሀምሳ ስምንት ምን ይላል አንበሳ ላይ አልጋ ላይ ያጓራል እንዳንበሳ ይላል አልጋ ላይ ያጓራል እንዳምባሳ። እንዳምባሳ ኃይለኛ ነው ካለሱ ሰው አትፈልግም ነው የሚለው። እኔ አላልኩም። የመረጥኩ ውጠት ወጥ ይደርሳቸዋል። አሁን አንዳንዶች ሰነፍነት ሰነፍ ነክ ዝልፍልፍ ነው የሚል አለ። ማንም አይለኝ። አንተ ማይለም እኮ ታዳያ፣ አንዱ ገባና ቴድዬ ዘራፍ አ አይ ፉል ነው ማበላት አለ። አስሩ ፉል ፉል፣ ሁለቴ አንዱ ጎርሰክ፣ በሶስተኛው እንቅልፍ ነው የሚመጣው። ፉል በልተህ ማለት ሆቴል ይባል አንድ ጉርሻ ቆበል ተፉን ካየው ማለት ነው፣ እንቅልፍን ይዘህ ነው የምትሄደው። ለጥ ነው የሚለው። ከዛ ደግሞ ሲሊፐር ትለብሳለች አለ። እንግዲህ አስበው ይሁሉ ነገር አናትህ ላይ ማለት ከዛ ደሃ ነው ደግሞ በዛ ላይ ፕሮፋይል፣ ጸጉሩን እየተቀለለ መጨረሻ ላይ ምን አልኩት? አልጋ ላይ ሰነፍለና አለ። ተይጂ ካልሞትኩኝ እንዴ ከዛው ቤታን ሰምቶ ይወልቅ ይሄን መድኃኒት ሊውት የልብ በሽተኛ ሊውን ነው እዛ ፋርማሲ ላይ ፈርሟል። አላውቅም ምን እየሆነ እንደሆነ አላውቅም። ይሄንን ነው ታዳያለች ለቴዲ ሲሆን ጎበዝነ ይችላል አሉ እኔ እዚህ ወረቀቱን ያለው እዚህ ውስጥ ምስክርነት መስጠት የሚችሉ ሊኖሩ ይችላሉ። ምናልባት ማንም ያልሽው ነገር ትክክለኛ ነገር ነው። ትክክለኛ ባይዞይ ግን ፉል ስቲ ምን ትዝ አለኝ መሰለኝ መሰለሽ አንዱ አንዱ አንዳንድ ሰዎች ታውቂያለሽ፣ ይሄ አንዳንድ ቃላቶችን ቀላቀያ ይለው የሚናገሩ አሉ። አፋቸውን በፈቱበት ቋንቋ ለምሳሌ ፐን እንደፈ ፈ ያለበትን ደግሞ እንደ ፐ ያለ ነው አይደል አፋቸውን በእንግሊዝኛ ይፈቱ ቃ የምትባል ፊደል አፋቸው ላይ እንደሌለች ሁሉ ማለት ነው ለምሳሌ በቀለ ከሆነ በከለ ነው የሚሉት አይደለም አፍሪቃ ናት ግን አፍሪካ እያሉ ነው የሚጠሩት ቢኮዝ ቃ የምትባል ፊደል ስለሌለች ማለት ነው እነሱ ጋ አለች ግን አይጠሯትም እናለሽ ልጁ የጠበሳት ልጅ ፐና ፈን ትቀያይራል ይቀያይራል ልጁ ነው የሚቀያይረው እሷ ትክክለኛ አማርኛ ተናጋሪ ናት መናወክ እያደረጉ እያለ የኔ ውድ ፉል አምሮኛል አለችው። እሺ ፉል አምሮኛል አምሮኛል ስትለው፣ በዚህ አካባቢ እኮ ፉል ቤት የለም ከየት እናገኛለን ፉል ቤት እንዴት አመረሽ? አለ ፈናፉን፣ ፈናፉን ፉል ልትጫወቺ ነው በዚህ ሰዓት ፉል በዚህ ሰዓት ፉል እንዴት አማረሽ? ከዚህ አካባቢ እኮ የለም። ማለት እና አንዳንዴ ምንድን ነው ፉል ስቲ የትዝ ብሎኝ ነው። ግን ቴዲ ታውቂያለሽ፣ ተማሪ እያለሁ እንቅልፌ ከመጣ ፉል ነው የምበለው። በተለይ ደግሞ ድሬዳዋ ፉል አለ፣ በቃ በየቦታው ያንን ፉል ከበላው ማለት ነው። ትምህርት ቤት የመጨረሻ ቀን በቃ ውጡ ትምህርት ቤት አለ አይደለ? ተቀስጥሼ ወደ ቤት ሂዱ በሚባል ሰዓት ነው የምነሳው። ፉል ከበላ አትነሳም፣ አስባ ሁኔታ የለችም። ፉል አብልቷ፣ በቀላሉ እኮ ነው። ሌሎቹ ሀብታም ቢሆን እኔ አስኪ ምናምን መጠጥ ጋብዞ ምናምን ነው። በቀላሉ ፉል አብልጦ አደንዝዞ እንቅልፏን ይዛ ስትለጥጠው፣ በዛ ላይ እንትን ሊላት እኮ ነው። ግን ፉል የበሉ ሰዎች ቆይ አሁን ምንድነው፣ በተለምዶ የሚባለው ይደክማሉ። ለምሳሌ አሁን ይሄ የከተማ ልጆች በተለምዶ ሲናገሩ ሰማለው፣ ይሄ ጂን መጠጣት አረቄ መጠጣት እያሉ ሳምባቸው ነው ወይም ደግሞ በእውነት ማርያም ትተኛለህ፣ እንቅልፍ ይመጣል። እኔ አልኩ እኮ እግዚአብሔርን ተማሪው ነኝ። እንቅልፍ እንዲ እንትኑ ላይ ጠረጴዛ ላይ ተኛለ። ያስታውቃል እኮ እንደምተኛ እንዳልጨርስ በቃ ትተኛለህ። ከእዛ ምስር መብላት እሷ፣ ምስር ምስር፣ ያው ቁመት ይጨምራል በኋላ። ምስር አሪፍ ነው። ምስር ቁመት ይጨምራል እ እ አይ የጥረት ቁመት የጥረት ቁመት ነው የሚጨምር። ደግሞ እናትዬ የኛ በሻኩ ከባድ ነው። ይጨይ ቁመቱ ይጨምራል ብለው ይሄን ምስር ይሄን ምስር በኩባያ ጠጣሉ። ምስር ላስወድድልሽ ነው። እዚህ እዚህ እኮ ማህበረሰብ፣ አሁን ቅድም አልጋ ላይ አትችልም ብለው ባያግራ እገዛለሁ ብሎ እንዴ ከዚህ ቤት እየጮኸ ወጣ። እናትዬ እኔ ምስር ቁመት ይጨምራል ያልኩት የሰውነታችን ቁመት ነው። በኩባያ እየጠጣ ተቅማጥ ተቅማጥ እንዳትሆን። እኔ የለሁበትም፣ ቴዲ ነው እንደዚህ ያለው። ቴዲ ትቀጣለህ። ኧረ እቀጣለሁ። ቤተሻ ቤተሻ፣ እኔ እኮ በጣም እንደማከብረሽ ታውቂያለሽ። ለአንቺም አልሆነ የለም፣ አንቺም ትቀጫለሽ። ኧረ እኔ እቀጣለሁ። ሰው ይኑረልኝ፣ እኔ እቀጣለሁ። ቅጣቱ ደግሞ እነዚህ ኮ ሰዎች ኮ ባለጌ ናቸው ኮ። ቴዲዬ ቅድም ያልሽውን ነገር በተግባር ይከውነው እንድናምን ሊሉ ይችላሉ። ምን ምን ምን ያልሽውን

ባሎቻችሁን እኔ ጋር መጣችሁ ከምጠነቁሉ ባሎቻችሁን፣ ዛ አልጋ ላይ አታወሩ ምን